አላቅ ምናልባት እንግዲህ ለምትሳደቡ ልጆች ይቅርታ ጠይቃለሁ። ተሳደቡ መናገር ስላለብኝ ግን እናገራለሁ። ምናልባት እስከ ዛሬም ሐይሚዬን የሆነ ነገር ማለት በቃ ጥፋቷን ለመሸፈን በጣም እሞክራለሁ። ምክንያቱም እነዚህ ልጆች ድራማ ነው እያልኩ ሰላም ይወርዳል ወደ ነበሩበት ይመለሳሉ እሷ ሁለት መቶ ኬ ስትገባ ያቆማል የሚል ሀሳብ ነበር የነበረኝ እኔ በበኩሌ ማለት ነው እና ዛሬ ላይ ግን ያየሁት በጣም የሚያስጠላና የሚደብር ነገር ነው የእውነት ነው የምላችሁ እና ሀይሚ ዛሬ ያደረገችው ነገር ሙሉ በሙሉ በጣም ትልቅ ስህተት ነው ትልቅ ስህተት በዛ ላይ ደግሞ እሱን በጥፊ መምታት ምን ስለተናገረ ነው ብሩኬ በጥፊ የሚመታው ሴት ልጅ እንደ ሴትነቷ ሰብሰብ ብላ አክብራ በነገራችን ላይ ብሩኬን በጥፊ ስለመታሹ የምትከበሪ ወይንም ደግሞ ሀይሚ ጀግና ጎበዝ መታችሁ እባላለሁ ብለሽ ከሆነ ተሳስተሻል። እውነት ነው የሚላቸው አንድ ሴት ልጅ ባሏን ወይንም ደግሞ ፍቅረኛዋን ተነስታ በጥፊ መምታት በጣም ነውር ነው ነውር ነው ኦኬ። ያ ሰው ሊመታሽ የመጣን ሰው ግን ቁጭ ብለሽ ጠብቂ አለልሽ? እንድትማች ትችላለሽ፣ ልትደባደቢ ትችላለሽ። ግን እያስረዳሽ ያለ እየተነጋገራችሁ እያለ በጥፊ መምታት የሚሉት ምንድን ነው ወይ? ምንድን ነው ሲቀጠል? ለምንድን ነው በንግግር የማታምኑት እናንተ? በይቅርታ የማታምኑት ምንድን ነው? ሁሌ ጭቅጭቅ፣ ሁሌ ንዝንዝ አይደብራችሁም እንዴ? በጣም ነው የሚሰለችው። እኔ እንደውም ማለት አንድ ነገር ልንገራችሁ፣ ብሩኬ ምንም ጥፋት የለበትም። በቃ እዚህ ደረጃ እንዲደርስ ያደረገችው እራሷ ሀይሚ ናት። ራሷ ሀይሚ ነገሩን ብታበርደው ይቅርታውን ብትቀበል ማለት ነው እዚህ ደረጃ ባልደረሱ ነበረ። ደግሞ ደጋግሞ ደግሞ ደጋግሞ ሀይሚዬ ይቅርታ ይቅርታ፣ እሱም ያቺ ራሱ ማለት ያቺ ሱሲ እራሷ ሳትቀር ስንቴ ነው ይቅርታ ይጠየቋት? እሷ ይቅርታ ብትቀበል ዳኔ ራሷ ይመጣም ነበረ፣ ዳኔም እሺ ብሎ ይቅር ይባባሉ ነበር። ግን ነገሩን እያጋጋለችው የመጣችው እራሷ ሀይሚ ናት። እራሱ ሀይሚ ናት። እውነት ነው የምላችሁ። ለምንድን ነው ይሄን ያክል እንዲጋነን የተፈለገው? እኔ ከዛሬው ቪዲዮ የተረዳሁት ምንድን ነው ሀይሚ አትፈልግም ከብሩኬ ጋር መቀጠል። ከዚህ በኋላ የምንቀጥልም አይመስለኝም። እኔ በበኩሌ ጨርሻለሁ ነው ያለችው እኮ። አያቸው አደገ ምን ያክል ውስጣችሁን ስብር እንደሚያደርገው ማለት ነው ምን ያክል እንደሚያም የምትናገራቸው ቃላቶች ብሩኬን የሚናገረው ቃላት ትላለች እንጂ እሷ የምትናገራቸው ቃላቶች እንደውም ማለት ነው ተስፋ የሚያስቆርጡ የሆነ በቃ እንዴት ነው እንዴት ብዬ ልንገራችሁነት፣ እንደውም ብሩኬ በጣም ገራገር ነው ሲናገር፣ ለምናታ ለሚናገረው ነገር ራሱ ጠንከር ያሉ ቃላቶች የለውም። እሷ ግን ይህ ነው አስባ በቃ የምትረጫቸው ነገሮች በጣም ከባድ ናቸው፣ ሀይሚ እኔ እኔ በበኩሌ ማለት ነው ሰላም ፈጥራችሁ ታርቃችሁ ወደ በፊቱ ማንነታችሁ ተመልሳችሁ እንድትመጡ ነበር በጣም ጉጉስ አደርጌ ነበረው። ግን አንዳንድ ጊዜ ሲብስባችሁ ወይም ደግሞ እንድትናገሩ ትገደዳላችሁ እና ሐይሚዬ ዛሬ ያደረግሽው ነገር ሙሉ በሙሉ በጣም የሚደብርና የሚያስጠላ ነገር ነው። ፕራንካችሁ አስተማሪ ነገር አለው? አዎ አለው። ግን ይሄ ነገር ምኑም አያስተምርም። ሲበዛ ጭቅጭቅ የበዛበት ነገር ንዝንዝ ጊዜ የበዛበት ነገር የራስህ ጉዳይ። እንደ አሁን እኮ ብሩኬን ማለት ነው ብሩኬን በቃ ስለ እኔ አይመለከትሽም ሲላት እኮ ስለ አንተ ማይመለከተኝ ከሆነ ስለ ዳኒ ግን ይመለከተኛል። ዳኒን እንድትነግራው፣ እንድትነካው፣ ምንም ነገር እንድታናግረው አልፈልግም እኮ አሁን ለዳኒ እኮ ነው ጠበቃ እየቆመችለት ያለችው። ቤተሰብ ምን ማለት ነው? እኔ ምንድን ነው ልጅቷ እያሰበች? እስኪ እንደው እናንተ ፍረዱ የሚደረገው ነገር ማለት ነው ሐይሚ ወደ ራስሽ ተመለሽ። እኔ ማን አይዞሽ እንዳለሽ ማን ሆ ሆ ሆ እንዳለሽ ራሱ አላውቅም። በጣም መስመር እያለፍሽ ነው። ሄድሹ ለራስሽ ቢሆን እንደ ሰበር ቀዝቀዝ ማለት አለብሽ። ሶሴናት እንደዛ ስትንቀለቀል ባለፈው እንደምን አጠጥቻት ነበር፣ ልክ ልኳ አናግሬ ማለት ነው። ሴት ልጅ እንደዚህ መንቀልቀል የለባትም፣ ረጋ ማለት አለባት። ስትናገርም፣ ስትራመድም፣ ለብዙም ነገር ረጋ ማለት አለባት። ልክ ዛሬ ደግሞ አንቺ ያደረግሽው የምታደርጊያቸው ሪያክሽኖች ራሱ በጣም የሚደብሩ ናቸው። ሊያስረዳሽ እንኳን እየሞከረ ልትረጃ አልቻልሽም። ካሜራ ደግ መጀመሪያ እኮ ካሜራ ደግ ነሽ የመጣሽው አንቺ ነሽ። ለቤተሰብ ስታስረጂ የነበረው መጀመሪያ አንቺ ነሽ፣ ከዛ እሱ መጣ ማለት ነው። እንዴ ነገሮች እንዲስተካከሉ፣ ነገሮች እንዲፈቱ፣ ብሩኬ ለነገሮች ይቸኩላል። ዳኒን መማታት የለበትም ነበር። አንቺ የሚያምሽና የሚያንቀጠቅጥሽ የዳኒ መመታት እንጂ የብሩኬ ስም መጥፋት ፈጽሞ ሊያሳስብሽ አልቻለም። አልቻለም። በቃ የሚታይሻ እንጂ የብሩኬ የሚሰራቸው ስራዎች ነው። አንቺስ የምትሰሪው ነገር፣ አንቺስ ያደረግሽው ነገር አይታይሽም? ሀይሚዬ አይታይሽም? እኔ ምንድን ነው እያደረግኩ ያለሁት እኔ ምን እየሰራሁ ነው እያልሽ እኮ ማሰብ ነበረብሽ ሰላም ብትፈልጊ እኔ ይሄ ሁሉ ጭቅጭቅ አይመጣም ነበረ። ዋናው ቁልፍ ያለው አንቺ ጋ ነበረ፣ አሁንም አንቺ ጋ ነው ያለው ቁልፉ። ይሄንን ሚና መጫወት ያለብሽ አንቺ ነሽ። ማስቆምም ሰላምም መፍጠር የምትችው አንድ እና አንድ አንቺ ነሽ ብሩኬ። ሁሉም ይቅርታ እንደጠየቀሽ ነው። ዛሬ ራሱ ይቅርታ ጠየቀሽ እኮ። ለዛም ነገር ይቅርታ ጠይቄሽ የለም ወይ ያለሽ ግን ምንም ልትሰሚው አልፈለግሽም። ይሄንን ጨዋታ ተወጀዋለሽ ማለት ነው፣ ተወጀዋለሽ። ሲቀጥል ለፋሚላችሁ ምንም ክብር የላችሁም። ለተመልካች ተመልካችን ብታከብሩ ግን ብሩኬ ራሱ ቆፍጠን በል፣ በቃ ቆፍጠን ብለ። ከዚህ በኋላ ማንንም አታገኝ። እንደውም እስኪ ወደ ራስ ተመልስ። አንተ ራሱ ማንም እየመጣ ላይ ላይ እንዲጮህ እንድትመታ እንድትሰደብ ቦታ አትስጥ፣ አትስጥ ቦታ ዳኔ ሲቀጥል አልከሰሰውም፣ ዝም ብሎ ፊሽካውን ይነፋል እንጂ አልከሰሰውም። እንደውም ከሱ በላይ የሰራው ስራ ይበልጣል። ከሱ በላይ ማለት ነው፣ ከብሩኬ በላይ። ብሩኬ ምን አደረገ? ምንም ያደረገው ነገር የለም። ምንም ጥፋት የለበትም። ብሩኬ እንደውም ምንም ነገር፣ እናንተ ናችሁ ነገሩን የምታጋንኑት። ካልፈለግሽ አልፈልግም ነው መቀጠል። ማትፈልጊ ከሆነ ከሱ ጋር በቃ። እኔ ከአንተ ጋር በእርግጥ አልሽ እኮ አለች። ቤተሰብ ዛሬ እኮ አለች፣ በቃ እኔ እናሱ ከዚህ በኋላ እንደ ድሮ መቀጠል አንችልም፣ በእኔ በኩል አንችልም ብላለች እኮ። ይህ ማለት ምንድነው? በቀብር ኬን አትፈልገውም ማለት ነው። እንደዛም እኮ ሲሆን ቁጭ አድርገሽ እሱን በስርዓት እኮ መነጋገር አለ። ለምንደው በስርዓት ማትነጋገሩት ልጁን ለመጉዳት ነው ወይስ ምንድን ነው? እኔ እና እሱ ብንለያየን ነገር ግን ተቀያይመን ምናምን ያልሆነ ነገር ተባብለን እንደተደባበርን መለያየት እና ሁሌ ሁሌ እኮ ነው ሐይሚ፣ ሁሌ ሁሌ ከማርክ ተማሩ፣ እስኪ ከሄሉ ተማሩ። ሄሉና ማርክ ሲለያዩ በስርዓት ነው ለፋሚላቸው ተነጋግረው የተለያዩት ማለት ነው። እኛ እኮ እጃችሁን አናስርም፣ የግድ ባብራችሁ ካልተጣመራችሁ፣ የግድ ካልሆናችሁ ማለት አንችልም። አንድ ሰው ካልተግባባ የራሱን ህይወት ይኖራል ማለት ነው። እሱንም ደግሞ በስርዓት መነጋገር ስርዓት የሚባል ነገር እኮ የለም። ሁሌን ዝንዝ ጭራሽ ድብድብ ተማታሽ እኮ በጥፊ ነው ያልሹ። ግን ብሩኬ በጣም ክብር አለው ለሴት ልጅ እውነት፣ የሙሽዬ ልጅ በጣም ክብር አለው፣ ስርዓት አለው፣ በስርዓት ያደገ ልጅ ነው። አይደለም መልሶ ሊመታሽ ቀርቶ ማለት ነው መጥፎ ቃላት ራሱ አልተናገረሽም። መጥፎ ቃላት አልተናገረሽም ራሱ። እንደውም ምርር ሲለው ሂጅና፣ በቃ እሱን አግቢው ስለሱ ስለሱ አይመለከትህም፣ ዳኒን አትንካው ምናምን ስትይ፣ በቃ ስለኔም አያገባም አያገባሽም። ስለሱ ከሆነ የሚያገባሽ ሂጅና አግቢው ብሎሻ። እውነቱን ነው እውነቱን ነው። ሌላ ጋጠወጥ ወንድ ቢሆን ግን በጥፊ ስትዩ በጥፊ ያጠናግርሽ ነበር። እና ማን ሊጠየቅ ነው በዛ ሰዓት? ማንም ይጠየቀው ብሩኬን የሚጠየቀው ራስሽ ቆስቁሰሽ ራስሽ ተማተሽ ትጮህ ያለሽ ታመናጭቂዋለሽ ምንም አታደርጊው ነገር የለም እኮ ሀይሚ እውነት ሰው እንዲጠላሽ አታድርጊ ለራስሽም ክብር ቢሆን ማለት ነው እና ተረጋጊ ሃይሚጊ ተረጋጊ አስቢበት በደንብ ሁሌ ቱግ ያልሽ መምጣት የለብሽም እሱን ስላጋጠመሽ እንጂ ሌላው ቢሆን እንደዚህ ታግሶ አይጠብቅሽም ነበር የእውነት ይደብራል። በጣም ነው የሚያስጠላው። የምናየው ነገር አይኗ ቃል አሁን ላይ የሚሰሩትን ስራ ግን በዚህ ልክ መሆን የለበትም። በዚህ ልክ አትሄዱ። ምናልባት እኛ ከተለያየን ተመልካች ውሸታም ይለናል ምናምን ምናምን ብላችሁ አስባችሁ ከሆነም ይሄ እኮ በስርዓት መነጋገርኩ የሚቻል ነገር ነው። ለተመልካችሁ ማስረዳት የምትችሉት ቢያንስ በቃ ፍላጎት ከሌሎች ዛሬ ራሱ ቤቶች በቃ ኔና ብሩኬን መግባባት አልቻልንም። ከዚህ በኋላ እንቀጥልም ይቅርታ አድርጉልኝ። ወደ ቤተሰቦቼ በቃ እና እኔም በራሴ ይመጣለሁ፣ እሱም በራሱ ይሄድ፣ አለቀ። እንወድሻለን፣ እናከብርሻለን። ብሩኬንም እንወደዋለን፣ እናከብረዋለን፣ እንከታተላችኋለን። ይሄ ነገር ደግሞ ከሚሆን አንድ ላይ ሆናችሁ እንደ ድሮ ደስ የሚል ቪዲዮ እየሰራችሁ እኛን እያስደስታችሁ መጨረሻችሁ አእምሮ እንደው ለትዳር በቅታችሁ ብናያችሁ ደስታችን ነው፣ ሁሉም ሰው ደስታው ነው። ግን ማይሆን ከሆነ ደግሞ በሰላማዊ መንገድ የመሰለ ነገር የለም እና አንዳንድ ጊዜ ለራሳችሁም ቢሆን አስቦበት። እኔ ዛሬ ሀይሚኬ በጣም ነው ያዘንኩባት። እኔ በጣም አዝኜ ይባታል። እንደዚህ በዚህ ልክ መሄድ የለባትም። ምናልባት ከብሩኬ ይልቅ ሀይሚን እንደግፋታለን። በቃ ሀይሚን አትናገሩብኝ የምትሉ ልጆች ካላችሁ ማለት ነው እናንተ ራሱ ቆም ብላችሁ አስቦ። እኔ እስካሁን የለፈለፍኩት አስር ምናምን ደቂቃ ሀይሚን ስለምጠላት አይደለም። ሀይሚን ወዳታለሁ። የምታደርገው ነገር ግን አሁን ላይ እየተቃወምኳት ነው። ጥሩ ነገር አይደለም። ለራሷን ቢሆን ማለት ነው። ለዛ ነው እንጂ ጥላች አይደለም። በጣም ነው የምወዳት። ብሩኬንም እንደዛው። ብሩኬ ቢሆን ይህን ስህተት የሰራው ዝም አልለውም ነበር እናገረው ነበረ። እና በተቻላችሁ አቅም እንደዚህ አይነት ነገር ስታደርግ በርቺ አሁን በርቺ፣ ጀግና ቆረጥሽ የምትሉም አላችሁ ነው። ይሄ ትልቅ ስህተት ነው። ልጅቷን ገደል ነው የምትከቷት። እና ወደ ራሷ እንድትመለስ አድርጓት። ውድ ቤተሰቦቼ ለማንኛውም ለዛሬ በዚህ ላይ ይበቃኛል። በቀኝነት እና በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ወርዳችኋለሁ፣ አከብራችኋለሁ። ሰላም ሆኑ።